ማሸነፍ ሳይችል ቀረ። አርሰናል በአንድ ጨዋታ ሁለት ጎል ገባበት። አርሰናል ክሊንሺት ስምንት ጨዋታዎች ላይ ማስመዝገብ ከቻለ በኋላ ለሰንደርላንድ እጅ ሰጠ። ምን ገባን? ምን አየን? አርቴታን መጨረሻ ላይ እንወቅሳለን። በእኔ እምነት በጣም ትልቅ ስህተት ሰርቷል ብዬ ስለማስብ ነው። መደረግ የሌለበትን ነገር አድርጓል። በበረቱ ጊዜ እጅ ሰጠ አርቴታ። ያንን አልወደድኩለትም። እኔ በበረቱ ጊዜ ስልሽ ፈርስት አፍ ላይ የነበረውን መቸገር አይተናል። ሰከንድ አፍ ላይ አርሰናል አቅም እያገኘ ጉልበት እያገኘ ሰንደርላንድን ጫና ውስጥ መክተት እየቻለ በነበረበት ሰዓት ላይ ሳካ ግብቶ ትሮሳርድ የሚገርም ጎል አስቆጥሮ አምስተኛ ተከላካይ አስገባ። ሁለት ለአንዱን ነው የምፈልገው አለማለት ነው ሌላ ነገር አይደል ሶስተኛ ጎል ማግባት አይችልም ነበር ያን ሰዓት ያን ደቂቃ አካባቢ አርሰናል ወስዶት የነበረውን የበላይነት፣ እኔ እየጠበቅኩ የነበረው ሶስተኛ ጎል እውነት ለመናገር ምክንያቱም የአርሰናል ሰንደርላንድ ላይ የወሰደው ብልጫ በደንብ ነበር የሚታየው ከረፍት በኋላ ማለት ነው። እና የነዛ ሁለት ጎሎች ከገቡ በኋላ ስታየው ሁኔታውን አርሰናል እንደገና ሶስተኛ ጎል የማስቆጠር አቅምም ብቃትም እንዳለው የምትረዳበት ነው። ፍላጎታቸውም ያ ይመስል ነበር ግን እንዳልከው ቅያሬው ብዙ የሚያነጋግር ነው። ብዙ የሚያስባለ ነው። አንደኛ እሱ ነው። እኔ ግን ከቅያሬውም በላይ አሁን ሞስኩዌራን ማስገባቱ ብቻ ሳይሆን ለምንድን ነው ኢዜን ያስወጣው የሚለው ነው በጣም የሚከነክነኝ ከምሬ ነው። ምክንያቱም ሜሪኖ ጥሩ አልነበረም በጨዋታው ላይ ቢሆን ብዬ ነው የማስበው። እንግዲህ ያው አሰልጣኞች የየራሳቸው ምልከታ ይኖራቸዋል፣ እኛ አይተን ከምንረዳው ከምንናገረው በዘለለ ማለት ነው። ግን ሜሪኒዮ ጥሩ ስላልነበረ ቢያንስ ሜሪኒዮን አስወጥቶ ሞስኬራን ቢያስገባ ችግር የለውም። አርሰናል ካለበት የዋንጫ ፍላጎት አንጻር ነገሩን ልረዳ እችላለሁ። ሁለት ለአንድም ቢሆን ያንን አስጠብቆ ለመውጣት ጥረት ሊያደርግ ይችላል። ግን ማንን በማን ብቀይር ነው የተሻለ ሚሆነው? የሚለው ላይ የወሰነው ውሳኔ ነው ለምን የሚል ጥያቄ በጣም እንዳነሳ ያደረገኝ ጨዋታውን ሳይ እና ልክ ነው ኦፕሽን የነበረው ሜሪኖ እንደ አጥቂ ነው የገባው የገባው ስለዚህ ሜሪኖን አስወጥቶ ሞስኩዌራን ቢገባ ችግር አልነበረው አጥቂ ኢዜ ነው አለ ባሉት ባሉት የተወሰኑ ደቂቃዎች ናቸው የቀሩት ስለዚህ ኢዜም ደግሞ እንደ አጥቂ ነበር ሲጫወት የነበረው እና በዛ መንገድ መጨረስ አይሻልም ነበር ወይ የሚል የራሴ ምልከታ አለኝ አዎ እኔ እኔ እኔ ግን ምነው ምንድን ነው ይዜ እንዳልሸው ሊሻል ይችል ይሆናል። አሁን ያልሸው የለውጥ አማራጭ ይሻል ይሆናል። እኔ ግን ለውጡ አያስፈልግም ነበር ነው። እኔ ደግሞ ምለው ለውጡ ጭራሽ አያስፈልግም ነበረ። ሌላ ያልሽው ነገር ምንድን ነው? ሜሪኖ ጥሩ አልነበረም፣ ልክ ነው። እሱንም እስማማበት አለሁ። ነገር ግን እንደ ሜሪኖ ላሉ ተጫዋቾች በተሰለፈበት ሚና ምንድን ነው የሚጠበቀው? ኤኒታይም ጎል ሊያስቆጥር ይችላል የምትጠብቂው? ኤኒ ታይም የአርቴታ ማሳምሽን አይመስለኛል። እንደዛም ነው የሚያደርገው አለ ሜሪ ነው ወይ ከቅጣት ምት ሊሆን ይችላል፣ ከክፍት የጨዋታ እንቅስቃሴ ሊሆን ይችላል፣ ወይ ከማዘን ምት ምናምን ሊሆን ይችላል። አጥቂ ቦታ ላይ እንዲጫወት የተደረገበት ምክንያት እዛ ቦታ ላይ ሌላ ሰው የለኝም ነው ስለዚህ አሴ ሜክሽፍት ስትራይከር እሱን እዛ ቦታ ላይ እንዲጫወት አደረገው። ኤኒታይም ጎል ሊያስቆጥርልኝ ይችላል ነው ሀሳቡ። ስለዚህ ያንን ኤኒታይም ሊመጣ የሚችለውን ጎል ፍለጋ ብሎ ነው ያደረገው ብዬ ነው የማስበው። ምንም እንኳን አይነግቡ እንቅስቃሴ አድርጓል ብዬ ተደጋጋሚ ሙከራም ስላላደረገ አላ እኔ ብቻ። ሜሪኖም ጥሩ ባልሆነባቸው ደቂቃዎች አርሰናል ኮሌክቲቭ ጥሩ ነበረ ነው። አሁን የአንድ ሜሪኖን ጉድለት አይደለም እኔ ማየት የፈለግኩት ወይም የአንድ ዜን መሻል አይደለም ማየው። አርሰናል ሰከንድ ሀፉ ላይ በቃ በጣም ስሎ ነው አግሬሲቭ ሆኖ ነው የመጣው። እውነቴ ነው። ኮምን አግሬሽን የሁለተኛው አርባ አምስት አርሰናል በጣም ያስቸግር ነበረ ንዴ ሳቱት ምናምን የምንለው በስንት በምን ያህል አጋጣሚ እና በምን ያህል ድግግሞች እንደነበረ እናስታውሱ እንጂ ይስታሉ እኮ በደንብ። ኳስ ግን መሳት የሚነግርሽ ነገር ምንድን ነው? ዛሮል ሞት ዘር ማለት ነው። እያግሙጦ ሙጡ ነው ወይ ትተፊዋለሽ ወይ ትውጭዋለሽ። በቃ ግን አፍሽ ውስጥ ነው ያለ። እንደዛ አይነት ነገሮች ናቸው። ሳካ አገባ። ከዛ እንደገና አሁን ማርሰናል የሆነ ነገር ማድረግ አለብኝ አለ። ሰንደርላንድ ፈርስታፍም ላይ ለእኔ ሞስኩራ ተቀይሮ ከገባም በኋላ በጣም ጀግኖች ሆነውብኛል። በጣም ግን በነዚህ ለውጥ ከመደረጉ በፊት በነበሩት ደቂቃዎች ላይ ግን ሰንደላንድን አስገድደው እጅ አሰጥተውት ነበር፣ አርሰናሎች ነው የምለው። እኔ እጅ ሰጥቷቸዋል፣ ጎል አግብተውበታል፣ አሁን መምራት ጀምረዋል አርሰናሎች። የዚህን ሰዓት ላይ ሰንደላንድ ምንድን ነው የሚያደርገው? የሰንደርላንድ ኦፕሽን ምንድን ነው? ተሸንፎ ለመውጣት አደለም። ሰንደርላንድ ሁለተኛ ጎል ፍለጋ ነው የሚሄደው የዚህን ሰዓት ላይ እንደ መጀመሪያው ጎል አይከብድሽም ማለት ነው ሶስተኛው ጎል ምክንያቱም ሰንደርላንድ ሄደዋልና ሰንደርላንድ ስለሄደ ወይም ለመሄድ ስለሚገደድ ሁለተኛ ጎል ፈላጊ ስላደረግሽ ሁለት ለአንድ እየመራሽ የዛን ሰዓት ላይ ኢትስ ጎይንግ ቱ ቢ በጣም የበለጠ ቀላል ሊሆን ይችላል አርሰናል ማጥቃት የግብድል መፍጠር የግብ ሙከራ ማድረግ ሶስተኛ ጎል ማግባት ምክንያቱም ሶሊዲቲውን እየቀነሰ እየቀነሰ ለመምጣት የሚገደድበት ምክንያት አለው። ነው ያ ምክንያት ምንድን ነው ያልሽኝ እንደሆነ ምክንያቱ አሁን ያልነው ነው። ሁለላንድ ተመሩ፣ አንድ ለዜሮ ይመሩ የነበሩት ሰንደርላንዶች ቢያንስ ድሮው እናድርግ ማለታቸው አይቀርም። ይሄ ለአርሰናል የበለጠ እድል ይሰጠዋል ብዬ በምጠብቅበት ሰዓት ላይ አምስተኛ ተከላካይ ሲያስገባ፣ ሁኔታው ለተወጠና ለሰንደርላንድ ተመቸው፣ ምክንያቱም አርሰናል ሪትሪት አደረገ ማለት ነው አፈገፈገ። መከላከሉን መረጠ። ውጤት ማስጠበቁን መረጠ። ይሄ ሁለት ጉዳት አርቴታ ለምን ለምን ለምን እንደዚህ አይነት ነገሮችን ምርጫ አሁን እንደሚያደርግ አንቺ፣ ለካ የእውነትም አቅምን ካለማወቅ የተነሳ በጣም ብዙ ችግር ለካ ሊፈጠር ይችላል። እና አቅምን አለማወቅን የመሰለ ነገር ደግሞ ደካማነት የለም። አቃውም ማለት ነው ያለውን አቅም አቀውም ማለት ነው እዛ ጋ እየተፈጠረ የነበረውን ነገር ብዬ እንድጠየቅን ያደረገኝን ከዛ ሰንደርላንዶች በተደጋጋሚ ወደ አርሰናል የግብ ክልል መድረስ ጀመሩ። ጫና አሳደሩ። እየተጋጋጠ ዴቪድ ራያ የሚያወጣቸው ኳሶች ነበሩ። የራሱ ስህተትም እንደተጠበቀ ሆነው ግን እዛ ውለው ማምሸት አልጀመሩ ሰንደርላንዶች። የጁር ወራው አደገኛ ሙከራ መሆን ጀመረ። በክፍት የጨዋታ እንቅስቃሴ አደገኛ ነገር ይፈጠር ጀመረ። አሁን ሀሳቡ የነበረው አምስተኛው ተከላካይ ሰንደርላንድ ምንም እንዳያደርግ ነው። አለ መወከላክ የበለጠ ኤክስፖዝ ለሆነ ቁጫ ነው። እኔ አእምሯቸውም የተፈተነ ይመስለኛል። የአርሰናል ተጫዋቾች ሊገባብ ነው እንደ የሚለው ኃይለኛ ሀሳብ እንዳላቸው በደንብ ያሳየ ነበረ። ሜዳ ላይ ይታይ ነበር። ይወልሽ ሳምሪ፣ እጅ የሰጠሽን ምርኮኛ መልሰሽ የእኔን ውሰድት ያለሽ እንዲ፣ ያንን ያረገው፣ ለእኔ አርቴታ ያደረገው ያንን ነው። እጅ ሰጥቶታል ሰንደርላንድ ከዛ በኋላ ቅድም ያልኩሽ ነው፣ ፎርስድ ነው ይገደዳል። ምን ለመሆን ለማግባት፣ ጎል ፍለጋ። ምክንያቱም ማንም ለመሸነፍ አይጫወትም አደለም። ሁለላ አንዷ ትበቃኛለች፣ ከዚህ በላይ እንዳዋርዱኝ ምናምን ምናምን አይልም። ሀፍቱ ስኮር ነው የሚለው። ስለዚህ ያንን ሊያደርግ ሲመጣ እዛ ኋላ ላይ መጀመሪያ ላይ ያስቸግርሽ የነበረው እነሱ ካገቡ በኋላ ያስቸግርሽ የነበረው ስፔስ ማጣት ምናምን የምትዩ ነገር በሙሉ እየተከፈተ እየተከፈተ እየተከፈተ ይመጣል። ይህንን መጠቀም ያርሰናል ተጫዋቾች አቅታቸውም። ማርቴታ ግን ያንን ጠቅለሎ ሰጣቸው። አንዱ እንትን የሚለይ ፕራክቲካሊ አልሰራም። የእሱ ሞስኮራን አምስተኛ ተከላካይ አድርጎ ማስገባት አልሰራም፣ ፕራክቲካሊ አልሰራም። ምክንያቱም ሰንደርላንድ ዶሚኔት እያደረገ አደገኛ እየሆነ መጣ፣ አደገኝነቱን ጨምሮ መጣ። እኔ ለሰንደርላንድ ካላጨበጨብኩ በጣም ነው የሚገርመኝ። እውነት ለመናገር እስከ መጨረሻው ደቂቃ ድረስ የታገሉበት መንገድ ዋጋ ለማስከፈል አርሰናልን ከአርሰናል ቢያንስ ነጥብ ተጋርተው ለመውጣት ያደረጉትን ትግል ወይም አርሰናልን እኔ በዚህ መጠን ሲያስቸግር ያየሁት ሌላ ተጋጣሚ የለም፣ ዘንድሮ ማንንም አላየውም። ልክ ነው፣ አርሰናል ራሱ ጥሩ ሳይሆን ተፈትኖ ሊሆን ይችላል። አይ አርሰናል ዛሬ ጥሩ አይደለም፣ ለዚህ ነው ብልጫ የተወሰደበት ምናምን ትላለህ። በዚህኛው ጨዋታ ላይ ግን መጥፎ የሚባል ፐርፎርማንስ አልነበረም። የአርሰናልናልአርሰናል በተለይ ሁለተኛው አርባ አምስት ላይ የሚችለውን በሙሉ አድርጎ የሚገባው ማግኘት እየጀመረ እያለ ነው አርቴታ እየረበሸው። ማንቸስተር ዩናይትድ ነው ኔ ከአርሰናል ለፍጹም የሆነ የበላይነትን ወስዶ ያየሁት ይሄኛው። የሰንደርላንድ ግን የበላይነትን መውሰድ ሳይሆን ለአርሰናል የበላይነትን አለመፍቀድ የሰንደርላንድ ጉብዝና የተለየን። ከዛ ምን አእምሮ ላይ መጣ አርቴታ ለምንድን ነው የሚረሳው? ለምንድን ነው የሚዘናጋው? ሲፈራ ሲያፈገፍግ ጥንቃቄ ሲያበዛ፣ ምን እንደገጠመው ለምንድን ነው የማያየው? በሊቨርፑል ተሸነፈ፣ ከማንቸስተር ሲቲ ጋር አቻ ወጣ? አሁንም ሁለተኛ ጎል አስተናግዶ ሁለተኛውን የውድድር ዓመት አቻ ውጤት ያስተናገደው አሁንም ሲፈራ ነው። በፍጹም ለሰንደርላንድ አምስተኛ ተከላካይ ያስገባል ብዬ አላሰብኩም። ያውም ይኸውልሽ፣ ለምሳሌ ይቅርታ ግን፣ በሌላ ምሳሌ ይሄኛው ይበልጥ ያስረዳልኛል ብዬ አርሰናል ሁለት ጎላ ገብቷል አይደል? ግን ገብቶበት አይሁን ያገባው፣ ሁለት ለዜሮ እየመራሽ ቆይተሽ ጌሙን እንደምታሸንፊ እርግጠኛ ሆነሽ፣ ከዛ ሰንደናል አንድ ጎላ ገባ፣ እያስቸገረሽ መጣ እየገነገነ መጣ፣ በቃ አቅም እያገኘ ምናምን መቶ ቢሆን ኖሮሽ ወስዶ ወስዶብሽ የነበረውን ብልጫ ከነጠቅሹ በኋላ ነው እንደ የምትፈሪው። ዛወዘ ራይት ታይም ለመቀጥቀጥ በደንብ ለመቀጥቀጥ ትክክለኛው ጊዜ ያ ነበረ። በጣም ጫና እንዳለ በደንብ ያስታውቃል። ስፔሻ ጎል ሲገባ አይተህ ከሆነ አርቴታ ላይ የሚታየው ስሜት በቃ ህመም ነው። አዎ እሱም ተናግሯል። ግን እዚኛው ጨዋታ ላይ ያው ግን ሁለተኛውም ጎል ሲገባ በቃ የምታየው ነገር በጣም ኃይለኛ ጫና እንዳለ ነው። ይሄኛው የውድድር ዓመት ለአርሰናል ከፍ ያለ ጫና ያለው ነው። ግን ደግሞ በዚህ መንገድ አይደለም፣ ይህንን ጫና መወጣት የሚቻለው። አሁን እስከዛሬ ድረስ የምንጠራቸው አርሰናል ነጥብ የጣለበት ወይም የተሸነፈበት አጋጣሚ በሙሉ አርሰናል ማሸነፍ የሚችላቸው ጨዋታዎች ናቸው ብለን እየተናገርን ያለ ነው። ስለዚህ ተመሳሳይ የሚ የተመሳሳይ አይነት ውሳኔ፣ ተመሳሳይ አይነት ስህተት በአርቴታ በኩል እየተሰራ ነው ማለት ነው። ባለፉት ጊዜያት በጣም ስናደንቀው ነበር የሚወስዳቸው አደል የቅያሬዎችን፣ ጨዋታውን የሚያነብበት መንገድ፣ ጨዋታውን እንዴት እንደሚለውጥ እንደዚህ እንደዚህ ብዙ የተደነቀበት ነገር ነበር ግን ጫና ውስጥ ሲገባ የሚወስናቸው ውሳኔዎች ግን የበለጠ ዋጋ የሚያስከፍሉ ሆነው ያየ ናቸው ይመስለኛል። በዚህ በሰንደርላንድ ጨዋታ ላይ ጫና ውስጥ በገባ ጊዜ ነው ወይ የተሳሳተው? አይ ጫና ያልኩት ሰንደርላንድ በልጧለ ማለት አይደለም። እንዳንሸነፍ በቃ የራሱ እንደዛ ከሆነ ኮ ውጤት ጊዜ በጣም ያስፈራል። እሱን ነው ለመሰለሽ። የስድስት ነጥብ ልዩነት የነበረው ወደ አራት ነጥብ ዝቃ ዝቃ። ስለዚህ ከዚህ በኋላ አርሰናል እና አርቴታ የበለጠ ሊፈሩ ነው ማለት ነው ምክንያቱም የበለጠ ወደ ማጅራታቸው ቀርቧል ማንቸስተር ሲቲ ማንቸስተር ሲቲ ደግሞ በጣም ጥሩ እየሆነ ነው ስለዚህ የማንቸስተር ሲቲ የበለጠ መጠጋት የበለጠ የሚያስፈራቸው ከሆነ የበለጠ ሊሳሳቱ ነው ማለት ነው እኮ እሱን ነው እኮ እምልህ እንዳንሸነፍ ብሎ የሚወስዳቸው እርምጃዎች ዋጋ እያስከፈሉት ነው የበለጠ እንጂ መጀመሪያ በጀመረው አካሄድ ቢጨርስ ኖሮ ምናልባት ዛሬ ብንናገረው ነገር የተለየ ሊሆን ይችላል ብዬ ነው የማስበው እኔ ለማንኛውም ግን አርሰናል በዚህ ጨዋታ ላይ ያው ጎል ደግሞ አስተናግዷል እና ይህንን እንዴት ነው የምንመለከተው የሚለውን ትንሽ ብንነጋገርበት አሪፍ ይመስለኛል አንቺ ጥሩ ነው እኔ እንደዛ ዋልኩ እኔ በቃ አሪፍ ነው ያልኩት ምክንያት ምንድን ነው የሆነ ጊዜ ላይ ጎል ይገባበታል ምንም ጥርጥር የለውም ፔፕ ጋርዲዮላም ከዚህ በፊት ሲናገር እንደነበረው አንድ ቀን መቼም ጎል ያስተናግዳል እግር ኳስ ጨዋታ ነው ይሄ ብሎ ተናግሮ ነበር። ያ እንደሚሆን ሁላችንም እናቃለን። መቼ እንደሚሆን ነበር ማናውቀው። ግን አሁን እኔ ነገሩን ስመለከተው በዚህኛው ጨዋታ ላይ አርሰናል በሜዳ ውስጥ የሚሰራው ስራ ለማሸነፍ ብቻ አይደለም እየሆነ ያለው እንደገና ጎል እንዳይቆጠርበትም ለማድረግ ነው። እንደገና ደግሞ ከቻሉም ሙከራም እንዳይደረግባቸው ለማድረግ ነው። ስለዚህ ኮንሰንትሬት የሚያደርጉት ጨዋታውን በተመለከተ የበለጠ ትኩረት የሚሰጡት ማሸነፍ ላይ ብቻ ሆኖ አላገኘውትም። እንደገና ጎል እንዳይቆጠረብን የሚል ሌላ የትኩረት መከፈል፣ እንደገና ያንን ደግሞ ማድረግ ከቻለን ሙከራም እንዳይደረገብን የሚል ይሄ የሚሰጠው ሪከርዶቹ ላይ የበለጠ ፎከስ የማድረግ ነገር እየተስተዋለ መጣ። ስለዚህ ይሄ የሆነ ቦታ ላይ ይቆማል ግን ዋጋ ሳያስከፍል ቢቆም ጥሩ ነው እና አንድ ያለውን ጫና ያረግብላቸዋል ብዬ ስለተረዳዎት ነው። በቃ እንኳንም ጎል ገባባቸው። ከዚህ በኋላ ጎል እንዳይገባብን የሚለው ሀሳብን ያው እንዳይገባባቸው ይሰራሉ። ግን ይሄ ሪከርድን በተመለከተ እያሰቡ የሚሄዱበት መንገድ አይደለም። ጎል ገብቶባቸዋል። በሚቀጥለው ጨዋታ ላይ ጎልም ቢገባባቸው ዋናው ታርጌት የሚያደርጉትና ና ፎከስ የሚያደርጉት ግን ጨዋታውን ማሸነፍ ላይ ይሆናል። የሚያረግበው ጫና አለ ብዬ ስላሰብኩ ነው። ያለፈ ትኩረታቸውን የሚስብ ነገር መኖር ስለሌለበት ነው። እንደ በጎ የቆጠር ሽንጅም ገባባቸው፣ በቃ መሆኑም አይቀር ነው። ኢሹ እንዳይሆን በዛ መንገድ ስለተረዳሁት ነው አዎ ግን እኔ ደግሞ ምንድን ነው ሌላ መበርቻ ነበር አድርጌ የምወስደው እኔ። ገባሽ ቢበላሽ ምንም ማለት አይደለም። እንደ ግዴታ ከማይቆጠሩ ነገሮች ማሸነፍ ነው እንጂ ግዴታ የሚሆነው። እንደ ግዴታ ከማይቆጠሩ ነገሮች መካከል አንደኛው ድሉ ከክሊንሺት ጋር የሚባል ነገር የለም። ዋናው አሸንፊ፣ አምስት ለ አራት ቢሆን አሸንፊ እና ሙሉ ሶስት ነጥብ ይዘሽ ሂጂ። ከዛ እሱ ነው ለዋንጫ የሚያበቃሽ። ግን አይተሽ ከሆነ በቻምፒዮንስ ሊግ ጨዋታ ላይ ከስላቪያ ፕራ ጋራ ሲጫወቱ አይተሽ ከሆነ በቀደምም እንደዚሁ ጎል ሲገባባቸው፣ ወዝ ቬሪ ሃርድ ለነሱ ለመውሰድ በጣም ተቸግረው ነበረ። ይሄ ማለት ለእኔ የሚሰጠኝ ትርጉም መበርቻቸው ነበር ማለት ነው። ገባሽ የሆነ ታሪክ ለመስራት የሆነ ሪከርድ ለማስመዝገብ በምትለፊበት ጊዜ አንቺ የበለጠ ጠንካራ ትሆኛለሽ። ዋናው ነጥብ ሶስት ነጥብ ማግኘት ነው። ግን ሶስቱ ነጥብ ደግሞ ከክሊንሺት ጋር አመጣለሁ ስትይ የሶስት ነጥብ የማግኘት እድልሽ በጣም ሰፊ ነው የሚሆነው በጣም ሰፊ ነው የሚሆነው። ምክንያቱም ጎልም ላለማስተናገድ ጭምር ነው እየሰራሽ ያለሽ። ጎል ካልገባብሽ አትሸነፊም አይደለ? እንደዛ አይነ እንደዛ ያንን መበርቻቸውን እንዳጡ ነው ለእኔ ፊልም ማድረገው ልጆቹ ላይ ካየሁት የስላቪያ ፕራ ጨዋታና፣ አርቴታም ልክ የመጀመሪያውን ጎል ሰንደርላንድ ሲያገባ ምን ተሰማ ተብሎ ሲጠየቅ ሆዴን አመመኛል፣ ሆዴን አመመኛል። በቃ ባይሆን ደስ ይለዋል ማለት ነው የሆነ የተለየን ነገር ለማድረግ የነበረውን ፍላጎት ነው የሚያሳየው። ይሄ ይሄ አንዱ ትልቅ ትልቅ መብርቻ አድርጌ ነው የምወስደው። ግን ኪሳራ ግን አደለ። ጎል ገባበት። አሁንም ስ ኮምፕሊመንት ጎል የማይገባበት ነበር ማለት ነው። ገባ ስ ኮምፕሊመንት። ግን በቃ ያንን ጣጣ ጨርሰውታል አሁን ሪከርድ የሚባል ነገር አላለ። ሪከርድ ማለት ማንቸስተር ዩናይትድ ነው ያስመዘገበው አስራ አራት ተከታታይ ጨዋታዎች ላይ ጎል ሳያገባበት የመቆየትን ያንንም ሊያሳካ ይችላል ቼልሲ። እንደዚህ እንደዚህ ያሉትን ነገሮች ጎን ለጎን አብሬ ያስኬዳለሁ ስቲ አንዳንዴ ብዙ ነገሮች እንዳይረበሹብሽ ከማለት መሰለ። በዛ መንገድ ጣጣቸውን ይዟቸው ሄድ ጦሳቸውን ይዞ ሄድ እያልሽ ያለሽ አንድ ነጻነት የሚሰጥ ነገር ሊሆን ይችላል ብዬ ግን የጋርዲዮላን አስተያየት ሰምታችሁታል ስለ አርሰናል የሚሰማውን ስሜት ስለ ሊቨርፑል የሚሰማውን ስሜት፣ አይ ቲንክ የአርሰናል ነገር ለእኔ እንግዲህ አንዳንዴ ነገሮች በተነገሩበት በዛው በቀጥተኛው ትርጉም የመረዳት ግዴታ የለብኝም እና ፔፕ ጓርዲዮላ ከዚህ ከሊቨርፑል ጨዋታ በኋላ ሲናገር በጥቅምት በመስከረም በሚኖር ጥንካሬ እና በሚኖር ውጤታማነት በሚኖር የደረጃ ስንጠረዥ መሪነት ዋንጫ አይበላም አለ አሁ አይበላምም አለ። አርሰናል ሻምፒዮን አይደለም ሻምፒዮን የሆነው ሊቨርፑል ነው እያለ ነው የሚያወራው እና ለእኔ የገባኝ አሁን አርሰናል ትክክለኛ ስጋት ነው፣ ለነ ጋርዲዮላ ትክክለኛ ስጋት ነው። ለነ አንስሎት አንስሎት ያው በቃ ከአሁን በኋላ ወደ ማሸነፍ ስለመምጣት ነው እንጂ ስለ ዋንጫ ፉክክር ምናምን አላስብም አሉ ማሸነፍ እየተቸገረ ያለ ቡድን በዋንጫ ፉክክር ውስጥ እንዲበለጡኝ እንዲራቁኝ ምናምን እያልኩ ልቀጥል አልችልም አሉ። ልክም ነው። እስኪ ኮንቲኒስሊ ተከታታይ ጨዋታዎችን ላሸነፍ፣ እስኪ ጥንካሬ ይልመልስ። ለምሳሌ አሁን እውነት በትላንትናው ጨዋታ የሊቨርፑል የሲቲ እኩያ መስሏል። ሊቨርፑል አይመስልም። እና እስቲ በኦክቶበር፣ በኖቬምበር በቃ ፕሪሚየር ሊግ ማንም በልቶት አያቅማል። አይሆንም፣ እንደዛ አይሆንም ብሎ የሚያስረዳውን ነገር እንስማና ሀሳብ እንስጥበት።

ይሄ ነገር ሆነ ለእኛና ለሊቨርፑል ከጨዋታው በፊት የአርሰናልን እንደዚህ መሆን ማወቅ ትርጉም አለዋል። ግን ለተጫዋቾች የነገርኳቸው ነገር በዚህ የሊቨርፑል ጨዋታ ላይ ምርጥ መሆን ያለባችሁ አርሰናል ሁለት ነጥብ ስለጣለ አደለም፣ አደለም፣ አደለም፣ አደለም፣ የምትጫወቱት ከአምናው ሻምፒዮን ከሊቨርፑል ጋር ስለሆነ ነው። የምትጫወቱት ከእነሱ ጋር ነው። አርሰናል ሁለት ነጥብ ስለጣለ በሚለው ስሜት እንዳሄዱ ነግሬያቸዋለው፣ የሚል ነገር አነሳ። አንድ ሁለተኛው መስከረም፣ ጥቅምት፣ ህዳር ላይ የሚሆኑት ነገሮች ብቻቸውን ወሳኝ አደሉ። ማን ማደግ አለብህ ነው። ከመስከረሙ አንተ ይልቅ የጥቅምቱ አንተ፣ ከጥቅምቱ አንተ ይልቅ የህዳሩ አንተ፣ ከህዳሩ አንተ ይልቅ የታሳሱ አንተ እየጨመርክ ከመጣ ፋይናሌ ለዋንጫ መፎካከርም የዋንጫ ፉክክሩንም ማሸነፍ ዩ ሃፍ ቱ ግሮ ነው። ማደግ አለብህ በየወሩ እየጨመርክ እየጨመረ እየጨመረ የሚሄድ አቅም እንዳለህ ማረጋገጥ አለብል። ለእኔ በጣም ትልቁ ፖይንት እንደውም ይሄ ይመስለኛል። በጣም ትልቅ ነጥብ። አዎ ልክ ነው። ከአርሰናል ጋራ በተያዘ ከጨዋታው በፊት ከሊቨርፑል ጋር ከመጫወታቸው በፊትም ከላለፉት ዓመታት ለዋንጫ ሲፎካከረን ከነበረው ሊቨርፑል ጋራ ነው የምንጫወተው ብሎ አስተያየት ሰጥቶ ነበር። ና ትንሽ የሳይኮሎጂካሊ ጨዋታ ጀመረ። እንዲ ፔፕ ጋርዲዮላ ተብሎ አስተያየት ሲሰጥ ነበር። ግን ልክ ነው ሊቨርፑል ና ማንቸስተር ሲቲ ምንም ፊት ለፊት የምናውቀው ሀቅ ነው። ተፎካካሪዎች ናቸው። ትልቅም ጨዋታ ነው የነበረው። ግን ትልቁ ነገር ባለፈውም ቡካዮ ሳካ ሲናገር ነበር ኤፕሪል ላይ ነው ያኔ የምንገኝበት ደረጃ ነው ዋንጫ ማንሳት አለማንሳት የሚለውን የሚወስነው እንጂ የውድድር ዓመቱ እንደተጀመረ በሚመዘገበው ውጤትና ባለው የደረጃ ሰንጠረዥ አይደለም ብሎ ተናግሯል። ይህም ደግሞ እውነት ነው። ፔፕ ግን የተናገረው ትልቁ ነገር ከትላንትናው ቡድን ወይም ትላንት ካደረግከው ጨዋታ ነገ የምታደርገው ጨዋታ ላይ ብልጫ እያሳየ እድገት እያሳየ የሚሄድ ቲም ከሆነ በጣም አሪፍ ነው እና ደግሞ ልክ አርሰናል አቻ መውጣቱን ካወቅም በኋላ በቃ እዛው አካባቢ መቆየት አለብን። ከአርሰናል ጋር ትልቅ ተፎካካሪ ሆነን መቆየት አለብን የሚለውንም ሀሳብ እንድንይዝ ያደረገን ውጤት ነው ያስመዘገበው ና ለኛን ይላሉ። ዲሴምበር ላይ ከመሪው ጋር እዛ አካባቢ ከሆንክ የአንተ ዋንጫ የማንሳት እድል ሰፊ ነው። አዎ እሱንም ነው ፔፕ ጋርዲዮላ ላይ ተናገር። ስለዚህ እዛው አካባቢ መቆየት አለብን፣ ምክንያቱም ከራክ እንደገና ለመድረስ ችግር ነው። አሁን ግን የነበረውን የስድስት ነጥብ ወደ አራት ነጥብ ዝቅ አድርገዋል። ከዚህ በኋላ የሚኖረው ፉክክር የበለጠ ደማቅ ይሆናል። ለሁሉም ለማንቸስተር ሲቲም ጥሩ ነው። ግን እኔ ሊቨርፑል በጣም ነው ግራ ያጋባኝ ስለበዙ ሲቲ። እውነት አሁን ያርሰናል ደጋፊ ባለፈው ሳምንት ከነበረበት ይልቅ አሁን ያለበት ስሜት ስጋት ስሜት ነው። በሁለት ምክንያት አንድ፣ ራሱ አርሰናል ነጥብ ስለጣል፣ ሁለት ሲቲ ትንሽ ማስፈራት እንደገና ስለጀመረ። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን ኢትዮጵያ